አካባቢውን በማልማትና ሰላሙን በማስጠበቅ የወሰንና ማንነት ጥያቄውን በሕጋዊ መንገድ ለማስመለስ እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ገለጸ። በክልሉ ወቅታዊ የጸጥታ ጉዳይ ከሁሉም ወረዳዎች ከተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጋር በሁመራ ከተማ ውይይት ተካሂዷል። ተጨማሪ ዘገባ አለን። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ በክልል ወቅታዊ ጸጥታ ጉዳይ ዙሪያ የሚመክር መድረክ ተካሂዷል። የወልቃይት ጠገዴ ማህበረሰብ ሀገራዊ ለውጡን ተከትሎ ለዘመናት ሲታገድለት የነበረውን ነጻነት በማግኘቱም ራሱን በራሱ እያስተዳደረ በቋንቋውና በባህሉ እየተገለገለ መሆኑ በመድረኩ ተነስቷል። ይሁንና በክልሉ የተፈጠረው የጸጥታ ችግር ህጋዊ በሆነ መንገድ ማንነትን ለማስመለስ በሚደረገው ትግል ላይ አሉታዊ ተጽዕኖ እንዳይፈጥር ሁሉም የበኩል መወጣት እንዳለበት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ተናግረዋል። በእያንዳንዱ ጉዳይ እየተመካከሩ ወጥ የሆነ አስተሳሰብና አመለካከት እና አቋም በመያዝ ትግላችን ዳር ለማድረስ ያልተቋጨውን ትግላችን ዳር ለማድረስ መንቀሳቀስ ስላለብን የመድረክ ፈጥረናል። የዞኑን ልማትና ሰላም ማረጋገጥ እንደሚገባ የተናገሩት ደግሞ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ናቸው። በሕግ የጠየከውን በሕግ እስኪመለስ ልድረስ መታገስ ነው ይሄ ምን ይባላል? ለዚህ ሁሉም የሚረብሽ ሊመጣ ይችላል። ማስተዋል ያስፈልገናል። ሁለተኛው ማልማት አለብን። ለማልማት ምቹ ሁኔታዎች ያስፈልጋሉ። ብዙ ነገሮች ይጎሉብናል። ነገር ግን ባለው አንዱ በአንዱ ተደጋግፎ፣ አንተ ትብስ አንቺ ትብስ ተባብሎ ማልማት አለብን። መደጋገፍ አለብን። መተባበር አለብን። ሁሉ ነገር መንግስት ሊፈታው ስለማይችል፣ በክልሉ የተፈጠረው የጸጥታ ችግር የማህበረሰቡ የልማትና የመልካም አስተዳደር ጥያቄ በሚፈለገው ልክ እንዳይመለስ አድርጓል ያሉት ደግሞ የአማራ ክልል ግብርና ቢሮ የግብርና ጥራትና ደህንነት ባለስልጣን አማካሪ አቶ ጥላውን አለምነ ናቸው የወሰንና ማንነት ጥያቄው በህጋዊ መንገድ ምላሽ እንዲያገኝ የሁሉም አካላት ድርሻ ከፍተኛ መሆኑንም ጠቁመዋል። ስንናፍቀው የነበረ የልማትና የመልካም አስተዳደር ጥያቄ መፈታት ሲጀምር እንቅፋቱ እንዲበዛ እያደረገ ነው። ይሄ ብቻ አይደለም፤ የወሰንና የማንነት ጥያቄያችንም እንዳይፈታ ከፍተኛ ስራ እየሰራ ያለ በውስጣችን ያለ ጽንፈኛ ነው። ህጋዊ በሆነ መንገድ እንዲፈታ፣ በዘላቂነት እንዲፈታ ደግሞ የሁላችንም ድርሻ ከፍተኛ ነው ማለት ነው። የወልቃይት ጠገዴ ማህበረሰብ በህወት አገዛዝ የደረሰበት ግፍ ፍትህ እንዲያገኝ ማንነቱ ህጋዊ በሆነ መንገድ እንዲመለስለትና ና ዘላቂ ሰላም እንዲረጋገጥ እየተሰራ መሆኑን የተናገሩት ደግሞ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ዋና ስራ አስኪያጅ ዶክተር ገሰሰብ ወንድም ናቸው። የማህበረሰቡ ማንነት እንዲጸና እንዲረጋገጥ፣ እንዲሁም ደግሞ ዘላቂ ሰላም ዘላቂ የሆነ ሰላም እንዲመጣ ሳይሆኑ ጥናታዊ ጽሁፎችን አዘጋጅተን ሚቶችም አካሂደናል። ከአስተዳደሩም ጭምር ህዝቡ ፍትህ እንዲያገኝ የተለያዩ ስራዎች ተሰርቷል። የመድረኩ ተሳታፊ አቶ ሰረበ በየነም የዚህ ዘመን ትውልድ የአባቶቹን አደራ እንዲያስቀጥል ጥሪ አቅርበዋል። ከፍቶናል ብለን ወጥተን አቅማችንን ሰርተን ለዚህ አብቅተናል፣ ለማንነት አስመላሽ ኮሚቴ አድርሰናል። ማነሽ ኮሚቴ ደግሞ እስከዛሬ እየተቀበለ አድርጓል። አሁን ወጣቱ ትውልድ አደራነቱ እንዲቀበል በውጭም ያለ በውስጥም ያለ ሁሉም አደራነቱ ተቀብሎ አገሩ እንዲጠብቅ፣ ማህበረሰቡ አካባቢውን በንቃት መጠበቅና ልማቱን ማፋጠን እንዳለበትም በመድረኩ ተመላክቷል።